ሰላም ጠና ስትልን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ የጣና ቴሌቪዥን ጥቅምት 17 ቀን 2018 ዓ.ም ምረት የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን የአማራ ፋኖ ከአዲስ አበባ በቅርብ ርቀት በታላቅ ድል የታጀበ ተጋድሎ አካሂዶ የአየር ወለድ ኮማንዶ ክፍለ ጦሩን በትኖታል። በአምስት ግንባሮች የተደረገውን ተጋድሎ ተከትሎ የብልጽግና ወታደር አዛዥና የደህንነት አባሉ እርምጃ ተወስዶባቸዋል የሸዋው ተጋድሎ ሙሉ መረጃ በዜናችን ተሰናድቷል በቀዳሚነት ተሰሙታላችሁ የጎንደር ቀጠና ዛሬ ታላቅ የፋኖ ድል አስደምጦናል ጋይንት ላይ የነበረው ተጋድሎ ዝርዝር መረጃ በዜናችን የሚደመጥ የግንባር መረጃ ነው ገይንት ላይ የሆነው ምንድን ነው? የአርበኛ ከፍ ያለው ልጆች የዛሬው ውሎ ምን ይመስላል? ዜናችን በዝርዝር ይነግራችኋል። ከወታደራዊ ዕድሎች ጎን ለጎን የፖለቲካና የሕዝብ አስተዳደር ስራዎችን እየሰራ ያለው የአማራ ፋኖ ወሎ ላይ የራሱን አስተዳደራዊ መዋቅር መዘርጋቱን ይፋ አድርጓል። ዜናችን በዝርዝር ከሚያስደምጣችሁ የዕለቱ መረጃዎቻችን አንዱ ነው፣ ይቀርብላችኋል በለሳ በፋኖ ድል ደምቃ ውላለች። የበለሳው ተጋድሎ ምን ይመስላል? በተጋድሎ ዙሪያ ማብራሪያ ሰጥቶበታል፣ ይደመጣል። በአማራ ሕዝብ የሉና ትግል ጉዞ ውስጥ ወሳኝና ቁልፍ ከሚባሉ ጉዳዮች መካከል አንዱና ዋነኛው የታጋዩና የትግሉ ባለቤት የሚያደርጉት ውይይት ነው። ጎጃም ዛሬ መክሯል። የምክክሩ ውሎ ምን ይመስል ነበር? የፋኖ በትር የብልጽግናውን ጓዳ እያተራመሰው ነው። ብአዴን አፈቀላጤውን ከወንበሩ አንስቷል። ሁለቱም መረጃዎቻችን በዜናችን ዝርዝር ዘገባ ተዘጋጅቶላችሁ ተደርሷል ። ሰዓቱን ጠብቆ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የሸዋው ተጋድሎ በታላቅ ድል ታጅቦ ውሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዛሬ በአምስት ግንባር ብርቱ ትንቅንቅ በማድረግ በብልጽግናው አየር ወለድ ኮማንዶ ላይ ድል ተቀዳጅቷል ከቀትር በኋላ በተካሄደው የመራቤት የአውራጃው ትንቅንቅ የብልጽግናው መስመራዊ መኮንን እርምጃ ተወስዶበታል ከትናንት ጀምሮ በአዲስ መልክ የጀመረው የሸዋ አርበኞች የተጋድሎ ዘመቻ ዛሬ በብልጽግናው አየር ወለድ ኮማንዶ ላይ ያነጣጠረ ልዩ ውጊያ ሲካሄዱ ውሏል። የብልጽግናው አገዛዝ የሸዋን ቀጠና በልዩነት ዝጉ ብሎ በወሰነው መሰረት ሸዋ ጠቅላይ ግዛት ውስጥ አምስት የአየር ወለድ ኮማንዶ ክፍለ ጦር አሰማርተዋል። በመራቤት የአውራጃ የተሰማራው የብልጽግናው 101ኛ አየር ወለድ ክፍለ ጦር ዛሬ በአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከፍተኛ ኪሳራ የደረሰበት መሆኑን የገለጸው የዓጼ አምደጽዮን ኮር በመራቤት ጣና በአየር ወለድ ክፍለ ጦር ላይ ተጠናክሮ በቀጠለው ጠንካራ ዘመቻ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ ትርጉም ያለው ድል ተቀዳጅቷል ብሏል። የዕለቱን ተጋድሎ አስመልክቶ የአፋድ ምክትል ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን ሲናገር፣ በሸዋ ጠቅላይ ግዛት የተቀናጀ አውደውጊያ ተጠናክሮ ውሏል። በዚህም በመራ ቤት አውራጃ ከአለም ከተማና ፊጥራ፣ ከእንሳሮና ደነባ እንዲሁም ከኗሬ ከተማ በሶስት አቅጣጫ የጠላት አየር ወለድ ኮማንዶ ክፍለ ጦርና የጥምር ጦሩ አባላት ጭኖ ገብቶ ነበር በዚህ መልኩ ወደ ቀጠናችን በገባው የጠላት ኃይል ላይ የአፋር ሸዋ ጠቅላይ ግዛት የአፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦርና ዜና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ አዳምቄ ብርጌድ አባት አርበኞች ጦር በሰሩት ልዩ ኦፕሬሽን ታላቅ ድል ተቀዳጅተዋል በማለት ገልጾታል። ትናንት ጥቅምት 16 ቀን 2018 ዓ ም የአገዛዙ ሰራዊት ከመራ ቤቴ አውራጃ አለም ከተማና ፊጥራ ከእንሳሮ ወደ ጃማ ወንዝ የጎፍና ጋን ማርያም ቀበሌ አቀንቶ የነበረ ሲሆን በሌላኛው አቅጣጫ ደግሞ ከደነባና እኗሬ ከተማ በመነሳት አድማሱን አስፍቶ ተንቀሳቅሶ ነበር። በብልጽግና ሰራዊት ላይ በተወሰደበት የተቀናጀ እርምጃ በርካታ ያገዛዙ ኃይል ሙትና ቆስለኛ መሆኑም ተረጋግጧል። የሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል አክሎም ከዓለም ከተማ ፊጥራና ከእንሳሩ ወደ ጃማ ይጎፍ ያቀናው የጠላት ጥምር ጦር በጋን ማርያም ቀበሌ ዙሪያ አይቀጡ ቅጣት ሲቀጣ፣ በሌላኛው በኩል ደግሞ ከደነባና እኗሬ ከተማ አቅጣጫ በተንቀሳቀሰው ኃይል ላይ ከዜና ማርቆስ በቅርብ ርቀት በየወሎ ቀበሌ ልዩ ቦታው ሰገነት ሰገነትና ጉምጎብያ በተባለ አካባቢ የተቀናጀ እርምጃ ተወስዶበታል። የዜና ማርቆስ ክላስተር የአርበኛ መቶ አለቃ ቡታ አዳምቄ ብርጌድ አባት አርበኞች ጦር ጉልሚና ተጫውተዋል ብሏል። በሸዋ ጠቅላይ ግዛት እዝ የተቀናጀ አውደውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ከመሆኑም ባለፈ በርካታ ወታደራዊ ቁሳቁሶች፣ ተተኳሾች፣ የእጅ ቦምቦች፣ ወታደራዊ ቦርሳዎች፣ ስልኮችና የጠላት ክፍለ ጦር የሰው ኃይል መዝገብ እና የአውደውጊያ እቅዶች በፋኖ እጅ ገብተዋል። የብልጽግናው ሊቀመንበር በአማራ ህዝብ ላይ የዘር ማጥፋት ጦርነቱን በከፈቱበት ወቅት ለወታደራ አዛዦቻቸው ካስተላለፏቸው ጥብቅ ትእዛዞች መካከል የሸዋ ቀጠናን በእጅጉ እንዲጠብቁ የሚለው ነበር። በዚህም መመሪያ መሰረት በቀጠናው አምስት አየር ወለድ ኮማንዶ ክፍለ ጦር የተሰማራ ሲሆን የደብረ ዘይቱ አየር ኃይልም በሸዋ ላይ አይኑን እንዳይነቅል ትእዛዝ የተሰጠው ኃይል ነው። ይህን ሁሉ ወታደራዊ ዝግጅትና መመሪያ ቢሰጥበትም ከፍተኛ ቁጥር ያለው የብልጽግና ሰራዊት ያለቀው በዚህ ቀጠና መሆኑን ወታደራዊ ሪፖርቶች ያሳያሉ። ወደ ተከታዩ ዜናችን እናልፋለን። ፋኖ ጋይንት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያሉ ደስ ኮር በጋይንት አውራጃ ለአሰሳ በወጣው ኃይል ላይ ጥቃት በማድረስ ታላቅ ድል መቀዳጀቱን የኮሩ የህዝብ ግንኙነት ክፍል ለጣና ቴሌቪዥን አስታውቋል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው መነሻውን ከታች ጋይንት ወረዳ አርብ ጌቤ አድርጎ ወደ አጋጥ ማርያም ያቀነው የብልጽግናው ሰራዊት በገብርየ ክፍለ ጦር ተመትቶ መመለሱን አስታውቋል። በርካታ ቁጥር ያለው የብልጽግናው ሰራዊት ወደ ቀጠናው ያቀነው በከባድ መሳሪያ ሽፋን መሆኑን ያስታወሰው የህዝብ ግንኙነት ክፍሉ ፋኖ በሰራው የመልሶ ማጥቃት ኦፕሬሽን በርካታ የብልጽግናው ሰራዊት ሞትና ቆስለኛ ሆኖ ተመልሷል። ከሰሞኑ ከደብረ ታቦር፣ ከጉና በየምድርና ከነፋ ነፋስ መውጫ ኃይል ሰብስቦ በሰፊው ሲንቀሳቀስ የነበረው የጠላት ኃይል በድሮን ሽፋን ወደ ዛጎችና አገረገነትም ላሰሳ ገብቶ ነበር። ዛሬ ደግሞ የፋኖ መሪዎችን አፍናለሁ ብሎ በሌሊት የተቀናጀ ጉዞ ቢያደርግም ፋኖ በተጠና መረጃ ከፍተኛ ኪሳራ ማድረስ ችሏል ብሏል። የብልጽግና አገዛዝ ሰሞኑን በአዲስ መልክ አጠናክሮ የቀጠለው የድሮን ጥቃት ትኩረት ካደረገባቸው ቀጠናዎች አንዱ የጋይንታ አውራጃ ሲሆን፣ ፋኖ ፍጹም በሆነ ወታደራዊ ጥበብ ለአገዛዙ ሰራዊት የማይደፈር ሆኖበታል። ያሰበውን የማጥቃት ስልት መፍ መፈጸም ያልቻለው የብልጽግናው ሰራዊት ዛሬም የአካባቢውን ንጹዋን አርሶ አደሮች በገፍ አፍሶ እንደወሰደ የመረጃ ምንጮቻችን ለጣና ቴሌቪዥን ገልጸዋል። በተያያዘ ዜና በዚሁ ቀጠና ስማዳ ወረዳ ላፈና የወጣው የብልጽግናው ሰራዊት በሀገረ ቢዘን ብርጌድ መመታቱን ተከትሎ በርካታ የንጹዋን ሀብት ንብረቶችን መዝረፉንና የተረፈውን አፈር አርሶ ወደ መጣበት መመለሱን የአፋባ በላይ ዘለቀዝ አስታውቋል። ከወረዳው ዋና ከተማ ወገዳ ተነስቶ ወደ ዝንጀሮ ገደልና ምክሬ ያቀናው የብልጽግናው ሰራዊት ሽሜ አዝማቾ የሚባል ቦታ ላይ በደፈጣ መመታቱን በትናንት ነው የቀን ዜናችን መዘገባችን ይታወሳል። ይህን ተከትሎ ከስማዳ በቅርብ ርቀት ጸዶዬ ከተማ የብልጽግናው ሰራዊት በሌሊት በመግባት የሶስት ንጹሃን ግለሰቦችን ቤቶች አፍርሶ አንድ የፋኖ አመራር ቤትም ዘርፎ ቤቱን አፈራርሶ ተመልሷል። የፋኖ አመራሩ ከዚህ በፊት በባዲኑ ሚልሻ ጠቋሚነት የቤተሰቦቹን የእርሻ በሬ ነርቶ እንደበላበትም ምንጮቻችን አክለው ገልጸዋል። ዛሬ ወደ ጸዶዬ ታዳጊ ከተማ ያቀናው የብልጽግናው ሰራዊት የተዘጉ ቤቶችን በመስበር በርካታ ሀብት ንብረት ጭኖ መውሰዱን የገለጹት የመረጃ ምንጮች ከዚህ ውስጥ ቤተሰቦቻቸውን ለማሳከም ወደ ስማዳ ሆስፒታል የሄዱ ንጹሐንም እንደሚገኙበት ተገልጿል። ጠላት ከላይ ጋይንት ንፋስ መውጫ የለመደውን አካሄድ ባለፈው በመስከረም አካባቢ ይመስለኛል፣ ለስድስት ቀን ለሰባት ቀን ኦፕሬሽን ከተፈጸመባት ታዳጊ ዋጋጥ ከተማ ላይ ዛሬም ከላይ ጋይንት አንድ ሬጅመንት መከላከያ እንዲሁም ጥምር የሚኒሻና የአድማ ብተና ሀይል አጋጥ የፍራታ ደርሷል። ሌላኛው ከታች ጋይንት ሌላኛው ሬጅመንት ጥምር ሀይል እንዲሁ በቀጥታ አጋጥ ገብቶ አጋጥ ያለውን የገብርዬ ክፍለ ጦር አካል የሆነውን ፊት አውራሪ የሽፈራው ብሪጌድን ለማፈን ዛሬም ሌሊት ኔትወርክ አጥፍቶ የሌሊት ኦፕሬሽን ፈጽሞ አድሯል። በዚህም ገብርዬ ክፍለ ጦር የነበረው ሰራዊት በከፍተኛ ተጋድሎ ማርፈጃውን ተጋድሎ ሲያደርጉ ሏል ሙሉ ክፍለ ጦሩ ሀይሉን በማንቀሳቀስ በቀጥታ የአስራ ሁለት ሰዓት ውጊያ ሲደረጉ ሏል ከላይ ጋይንት የመጣው ሀይል አሁን ወደ ታች ጋይንት ከተማ በጣም የተመታውም ስለሆነ ተመልሷል። በቀጥታ ወደ ታች ጋይንት ከተማ ገብቷል። ከታች ጋይንት የመጣው ሚዳቂት ተራራ ከሚባል ባጋጥና በረንታ መካከል ከሚገኝ ተራራ ላይ አሁንም ምሽግ ይዞ እንዳለ ነው። እኛም ፊት ለፊት ነው ያለ ነው ውጊያው። የሶስት ቀን የአራት ቀን ኦፕሬሽን እንደሚሆን ነው የውስጥ መረጃዎች እየጠቆሙ ያሉት። በቀጠናው ያሉ በተለይም የሁለት መቶ ስድስተኛ ኮር ክፍለ ጦሮች ይህንን አረመኔ አገዛዝ ከበባ ፈጽመን እንድንመታው ስል ጥሬን አስተላልፋለሁ። አሁን የጎንደር አንድነት ያስፈራው የጠላት ኃይል በሰማይም በምድርም እየተወራጨ ይገኛል። የጎንደር አንድነትን እየሰራን፣ መዋቅራችን እያጠበቅን ነፃነታችንን እንጎናጸፋለን። ከቴሌኮሙኒኬሽን አጠቃቀሞች እንዲህ ከስልክ ጋር ተያይዞ ያሉ ጉዳዮችን በመቀነስ በቀጥታ ወደ ኦፕሬሽናችን ብቻ እንድናተኩር ነው ምለው እዚህ ያለኝ ሀሳብ ዋናው ነገር ግን የሁለት መቶ ስድስተኛ ኮር እንዲሁም ሌሎች አጎራባቸው ሁለት መቶ አራተኛ ኮር እንዲሁም በቀጥ ነው የሚንቀሳቀሱ የፋኖ ኃይሎች ይህን የገብርኤል ክፍለ ጦር ከበባን እንዲቀለብሱ ስንል ጥሪያችን አስተላልፈናል። ዜናዎቻችን እንደቀጠሉ ናቸው። ፋኖ አስተዳደራዊ መዋቅር ዘረጋ። የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክ ህዝብ ምስራቅ አማራ ኮር አንድ የባለሸርጡ ክፍለ ጦር ነፃ ባወጣቸው የሰሜን ወሎ ዞን በሀብሮ ወረዳ ከሚገኙ ቀበሌዎች መካከል በሩጋ መነዮ ህዝባዊ ውይይቶች በማድረግ የባዲንን መዋቅር አፈርሶ ህዝብ የተስማማበትን የራሱን መዋቅር እየዘረጋ ይገኛል። በሰሜን ወሎ ዞን በአብሮ ወረዳ ሩጋ መነየው ቀበሌ ከኗሪው ጋር ህዝባዊ ውይይት ያደረገው ባለሸርጡ ክፍለ ጦር በአራት መሰረታዊ ጉዳዮች ላይ ህዝብን አዋይቶ ስምምነት ላይ በመድረስ ውይይቱን ማጠናቀቁን አስታውቋል። በውይይቱ የተነሱ ሐሳቦችን በተመለከተ ክፍለ ጦሩ ባደረሰን መረጃ የትግሉ መነሻ ምክንያቶች ምን ነበሩ የሚለው ቀዳሚው አጀንዳ እንደነበር ገልጿል። ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም እድል፣ የትግሉ ተግዳሮቶች፣ የትግሉ የቀጣይ አቅጣጫ እንዲሁም የግል ታጣቂዎችን በማደራጀት አካባቢያቸውን ጥላ ብልጽግና ሠራዊትን እንዲጠብቁ የሚያስችላቸውን ግንዛቤ የተሰጠበት ነበር። በቀጣይ ለውጊት የተነሱት ነጥቦች ደግሞ መንግሥት አሁን ያለበት ወቅታዊ ሁኔታ ላይ ግምገማ የተደረገበት ይገኛል። የመንግሥት አቋም በወታደራዊ ቁመና በፖለቲካ ተቀባይነትና በዲፕሎማሲ አቅም ያለበት ሁኔታ ግምግሟል። በእነዚህ ነጥቦች ሲመዘንም የብልጽግናው ሠራዊት በውድቀቱ ዋዜማ ላይ እንደሚገኝ በማስረጃ ተንትኖ አቅርበዋል። በራስ አስተዳደርና በጸጥታ ጉዳይ የተደረገው ውይይት ደግሞ ሌላው የዕለቱ የመወያያ ርዕስ ነበርም የአገር ሽማግሌዎች የሰላም ኮሚቴዎች፣ የዕቁብና የዕድር እንዲሁም የእምነት አባቶች ሚና እንዲሁም የወጣቱ ኃላፊነት ለውይይት ቀርቧል። በዚህ ርዕሰ ጉዳይ የህዝብና የእኛ ግንኙነት ምን መሆን አለበት የሚለው ርዕሰ ጉዳይ ተነስቶ ተወያዮችም ለፋኖ ቀጣይ የትግል ጉዞ ይጠቅማል ያሉትን አሳብ አቅርበዋል። ይህ ትግል እንዴት የራሳችሁ እንደሆነ አምናችሁ ኩትኩታችሁ ታሳድጉታላችሁ የሚል ጥያቄ ለትግሉ ባለቤት ለሆነው ለህዝቡ ከክፍለ ጦሩ መጠይቅ ቀርቦላችኋል። በእነዚህ አንኳር ጉዳዮች ሰፊ ውይይት ያደረገው የአፄ ምኒልክ ሕዝብ አማራ ኮር አንድ ህዝብ ላይ የነበረውን የተዛባ አረዳድ እና ሰው ተሳቤ ለማጥራት ተሞክሯል። በውይይቱም ህዝቡ ደስተኛ እንደነበርና በተለይ ሙስሊም ጠልናቸው በሚል አገዛዙ ትግሉን እንድንጠለው መንግስት በፋኖ ላይ ትልቅ ጥላቻ እንዲኖረን ብዙ የሰራ ቢሆንም ከመቅረት ማርፈድ ይሻላልና ዛሬ ጥርጣሬያችንን ለማጥራት ችላችኋል፣ በማለት ሐሰተኛውን በመስጠት የብልጽግናውን ስርዓት በጋራ ለመታገል ቃል ገብቷል ሲል የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ሕዝብ ነጻ ባወጣቸው አካባቢዎች የሚያደርገውን ህዝባዊ ውይይት አጠናክሮ የሚቀጥል መሆኑን አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት 17 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ፋኖ በለሳ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዛሬ በለሳ ላይ ድል ተቀዳጅተዋል። ተጋድሎም ያደረገው ታርቆ በለሳ ክፍለ ጦር ሲሆን በፋኑ በኩል ምንም አይነት ጉዳት ሳይደርስ ድል መቀዳጀቱን የክፍለ ጦር ዋና አዛዥ ተናግሯል። የታርቆ በለሳ ክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ለጣና ቴሌቪዥን እንደገለጸው የብልጽግና ሰራዊት በሶስት ዙር ወደ ክፍለ ጦሩ ጥቃት ለማድረስ ተንቀሳቅሶ የነበረ ቢሆንም የፋኑን ምት መቋቋም አለመቻሉን ተናግሯል። ውጊያው የተጀመረው የታርቆ በለሳ ክፍለ ጦር ሰራዊት አባላት በበለሳ ወረዳ ዋና ከተማ በመግባት የወረደው ምክትል ሚሊሻ ኃላፊ ይዘው መውጣታቸውን ተከትሎ የሚሊሻ ኃላፊውን ለማስመለስ የብልጽግና ሰራዊት ዘመቻ በመክፈቱ ነው። በዚህ ዘመቻ ሁለት ጊዜ ወደ ውጊያ ቀጠና የገባው የብልጽግናው ሰራዊት በፋኖ ተመክቶ ከተመለሰ በኋላ ከፍተኛ ቁጥር ያለው ሰራዊት ይዞ በመመለስ የፋኑን አቅም ለመፈታተን ሞክሮ እንደነበር አርበኛ ታርቆ ከበደ ለጣና ቴሌቪዥን ተናግሯል። አርበኛ ታርቆ አክሎም የብልጽግናው ሰራዊት ከአምስት በላይ ሰራዊቱ ተሰውቶበት ወደ መጣበት መመለሱን ገልጿል። ለተከታታይ ስድስት ሰዓታት በዘለቀው ውጊያ የብልጽግና ሰራዊት ከፍተኛ ኪሳራ ደርሶበት ወደ መጣበት ሲመለስ፣ በፋኑ በኩል ግን ጉዳት የደረሰበት አለመኖሩን አርበኛ ታርቆ አክሎ ተናግሯል። ልብ አስጨራሽ ውጊያ ነበር የተካሄደው ሲል የገለጸው አርበኛ ታርቆ ከበደ ነገር ግን የትምህርት ኃይል ስላለን በብቃት መክተን መልሰነዋል ብለዋል አርበኛ ታርቆ ከበደ ለጣና ቴሌቪዥን የሰጠው ማብራሪያ ተከታትለን እንመለስ ያው ዛሬ ጠዋት አንድ ሰዓት ላይ ጠላት ከሌሊቱን የወረዳዋና ከተማ ገብተው ልጆች ካች ሰላም አስከባሪ ዘ ወጥታ ነበር ለአንድ ክያት በማድረግ ጠላት ተከትሎ ቤቱን ከበባ አድርጓል። አንድ ሰዓት ላይ ነበር የገጠመና ከዛ በኋላ ያው በኋላም በፊትም ለመቆራረጥ ሞክሮ ነበር፣ አልቻለም። እኛም ኃይላችን አጠናክረን እንግዲህ አንደኛ ብደልችልሎ ሁለተኛ ግብ አስገብቶ ሶስተኛ ብርም አስገድቶ ሶስተኛ ብር ሲያስገባ በጣም ኃይሉ ሲበዛብና የተወሰነ ሸፈት ለማለት ሞክረናል። ያን ሆኖም አልቻለም። ያው አንድ አምስት ነው ስድስት በተጨባጭ ዝነትና ቁስለኛውን ታቅፎ በበዙሪያ ውጭ ወደ ነበረበት እንዲመለስ አርገናል። ከአንድ ሰዓት እስከ ስድስት ሰዓት ነበረው የተካሄደው። በጣም እንዳስጠራሽ ከባድ ጊዜ ነው የነበረው። ጠላት ኃይሉን እንዲያጠናከረ እየጨመረ ያው የኛ ኃይል በጣም የተመረጠ ኃይል ስለነበር ግን በብቅ አስለክቶ የእኛ ምንም የተጎዳብን የለም እኛ ኃይል አሱ ግን አምስት ቁስለኛ እና ሞት አሳቅፈን ወደ ነበረበት ቦታ ተመልሰናል። በመጨረሻም ፋኖ ጎጃም ላይ መከረ፣ ባዴን በበኩሉ ሾሙን አባረረ። የአማራ ፋኖ ብሔራዊ ኃይል አፋባ ጼ ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ በተለያዩ ቀበሌዎች ላይ የህዝባዊ የንቅናቄ መድረክ በመፍጠር ተከታታይ ውይይት አካሂዷል። ወዲህ ደግሞ የባዴኑ አፈቀላጤ ከስልጣን ተነስተዋል። የአማራ ፋኖ ትግል የድል ቁልፍ ከሆኑ ዘርፎቹ መካከል ዋና የሚባለው ህዝባዊ ውይይት ነው። ህዝባዊ ውይይቶች ለፋኖ ትግል የሚጫወቱት ሚና እጅግ ከፍተኛና ወሳኝ መሆኑን የትጥቅ ትግል ተንታኞች ይናገራሉ። በዚህም መሰረት በአራቱም ማቅጣጫ የሚገኘው የአማራ ፋኖ የትግሉ ባለቤት ከሆነው የአማራ ህዝብ ጋር ውይይት እያካሄደ ነው። የአፋ ባጽ ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ደቤት ቀበሌ ማህበረሰብ ጋር በወቅታዊ ጉዳዮች ላይ ባደረገው ውይይት የብርጌድና የሻለቃ አመራሮች በተገኙ በት መሰረታዊ ሐሳቦች ተነስተው ለውይይት ቀርበዋል። የብርጌዱ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው በመልካም አስተዳደር ጉዳይ የጎበዝ አለቃ የስራ ግምገማ፣ የተሻለ የጎበዝ አለቃ አወቃቀር፣ የቀበሌ ማህበራዊ ፍትህ ተቋም ማቋቋምና ፋኖ ከማህበረሰቡ ጋር ያለው ግንኙነትን በተመለከተ ሰፋ ያለ ውይይት ተካሂዷል ብሏል። ይህ በእንዲህ እንዳለ ደባይ ጮቅ የብርጌድ በአማራ ህዝብ የህልውና ትግል ድርጅቱ በተለያዩ ግዳጆች የሰጣቸውን የትኛውንም አይነት ግዳጅ ሲወጡ የቆዩ የብርጌዱ ተወርዋሪ ኮማንዶዎችን ጥቅምት 2016-2018 ዓ.ም ተአድሶ አድርጓል። የተአድሶ መርሃ ግብሩ ዓላማ ደግሞ ተከታታይ የተጋድሎ ውሎችን በድል መወጣቱን ተከትሎ ነው። በሌላ ዜና የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ከስልጣን ተነስተዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ የነበሩት ዶክተር መንገሻ ፈንታው በቅርቡ ከብልጽግናው ጋዜጣ ፕላስ ሚዲያ ጋር ባደረጉ ቃለ ምልልስ ከፋኖ ጋር የድርድር ጥረቶች ቀጥለዋል ሲሉ መናገራቸው ይታወሳል። ባለስልጣኑ ከዓመት በፊት ላሊበላ ከተማ ላይ ተገኝተው ይህን ጽንፈኛ ኃይል በቅርቡ እንደመሰሰ ታሪክም እናደርገዋለን ሲሉ መናገራቸው አይዘነጋም። ሆኖም በቅርቡ ባደረጉ ቃለምልልስ ጦርነቱ ሁላችንንም ጎድቶናል፣ ለዚህም የክልሉ መንግስት የድርድር መነሻ ሀሳቦችንና ቅድመ ሁኔታዎችን አመቻችቶ ጨርሷል፣ ለድርድርም ዝግጁ ነው ሲሉ ተናግረው ነበር። ሆኖም ይህን ቃለምልልሳቸውን ከሰጡ ከሰዓታት በኋላ ቃለምልልሳቸው ከሚዲያው ገጽ ላይ የተነሳ ሲሆን፣ እሳቸው ደግሞ ከሳምንት በኋላ ከኃላፊነት ተነስተዋል። ዶክተር መንገሻ የክልሉ ኮሚኒኬሽን ቢሮ ኃላፊ የነበሩ ሲሆን በትናንትና ዕለት በተደረገ ሹምሽር ወደ ቦታ መዛወራቸው ተነግረዋል። ብልጽግና በቅርቡ ባካሄደው የሥራ አስፈጻሚዎች ስብሰባ ላይ በርካታ የድርጅቱ አባላትን እርምጃ እወስድባቸዋለሁ ሲል የገለጸ ሲሆን ከስምንት ሺህ የሚበልጡት የብልጽግና ካድሬዎች ከኃላፊነት እንደሚነሱ፣ ቦታ እንደሚቀይሩና ከደረጃ በታች እንደሚደረጉ የብልጽግናው ተቀዳሚ ምክትል ሊቀመንበር አደም ፋራህ ተናግረዋል። አቶ አደም ፋራህ ይህንን መግለጫ በሰጡ በቀናት ልዩነት፣ ከሳምንት በፊት ጦርነቱን ለማቆም ድርድር እናደርጋለን ያሉት የብልጽግና ካድሬ ከስልጣን ተነስተዋል። ከዶክተር መንገሻ ፈንታው በተጨማሪም በርካታ የአማራ ክልል ባለስልጣናት ከኃላፊነት መነሳታቸውን የጣና ቴሌቪዥን ምንጮች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት 17 ቀን 2018 ዓ.ም የጣና የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን የመረው አማራ ሰፋ ብራችሁ ቆየው የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር